ለስኳር በሽታ ታማሚዎች ተመራጭ የሆኑ የምግብ ዝርዝሮች። እነዚህ የምግብ ዝርዝሮች ለአይነት አንድና አይነት ሁለት ስኳር በሽታ ላለባቸው ሰዎች፣ ሰውነት ክብደት ለመቀነስ ጥረት እያደረጋችሁ ላላችሁና ጤናማ የአመጋገብ ስርዓት እንዲኖረኝ ይፈልጋለሁ ለሚል ሰው ሁሉ ይሆናል። ነገር ግን አይነት አንድ የስኳር በሽታ አነስተኛ የሰውነት ክብደት ያላችሁና አይነት ሁለት ስኳር በሽታ ኖሯችሁ ክብደት እየቀነስ የተቸገራችሁ ሰዎች እነዚህም ምግቦች በጥንቃቄ መውሰድ ይኖርባቸዋል። ምክንያቱም የደም ስኳር መጠን ሊያወርድባችሁና ክብደት የመቀነስ ሂደትን ሊያፋጥንባችሁ ስለሚችል ነው። አንደኛ፣ እንቁላል። እነዚህ ምክንያቶች እንቁላል ለስኳር በሽታ ታማሚዎች ተመራጭ ከሆኑ ምግቦች ውስጥ እንዲመደብ አድርጎታል። አንደኛ፣ ዝቅተኛ የስኳር መጠን። አንድ እንቁላል ከአንድ ግራም ያነሰ የስኳር መጠን አለ። ያ ማለት የአንድ አራተኛ ሻይ ማንኪያ ስኳር ማለት ነው። በዚህ ምክንያት የደም ስኳር መጠን ላይ ያለው ተጽዕኖ እጅግ በጣም አነስተኛ ነው። ሁለተኛ፣ ለስኳር በሽታ ታማሚዎች በጣም ወሳኝ በሆኑ ንጥረ ነገሮች የዳበረ ነው። ለሰው ልጅ አስፈላጊ ከሆኑ 13 ቫይታሚኖች ውስጥ 12ቱን ሙሉ በሙሉ በሚባል ደረጃ ሁሉንም ሚነራሎች፣ ከፍተኛ ፕሮቲን መጠን፣ ጤናማ ቅባት፣ ኮሌስትሮል ካርቦሃይድሬት እና ኮልንን ይዟል። አንድ ተለቅ ያለ የተቀቀለ እንቁላል 77 ካሎሪ ብቻ ሲኖረው አንድ ሰው በቀን መውሰድ ካለበት 8% የሚያክል ቫይታሚን ኤ፣ 6% ፎሌት፣ 14% ቫይታሚን ቢ5፣ 23% ቫይታሚን ቢ12፣ 20% ቫይታሚን ቢ2፣ 7% ፎስፈረስ እና 28% ሚኒ ሰለኒየምን ይዟል። እነዚህ እንግዲህ ቫይታሚኖች ምግብ የማቃጠልና ለሰውነት የሚሰጡት ጥቅም በርካታ ነው፣ በተለይ ለስኳር በሽታ ታማሚዎች ማለት ነው። እንቁላል በተጨማሪ መጠነኛ የሆነ ቫይታሚን ዲ፣ ቫይታሚን ኢ፣ ቫይታሚን ቢሲክስ፣ ካልሽየምና ዚንክ ይዟል። ሶስተኛው ምክንያት በርከት ያለ ጥራት ያለውና መጠን ያለው ፕሮቲንን ይዟል። ፕሮቲን የምግብ መፈጨትና ምግብ ከጨጓራ ወደ ትንሹ አንጀት የሚተላለፈበትን ፍጥነት በመቀነስ ለረጅም ጊዜ ሆዳችን ሙሉ ሆኖ እንዲሰማንና ቶሎ እንዳይርበን በመከላከል ክብደት እንድንቀንስና የምንወስደውን የምግብ መጠን በመቀነስ የደም ስኳር መጠን ቀኑ ሙሉ የተስተካከለና የተረጋጋ እንዲሆን ያደርጋል። በአራተኛ ደረጃ ጡንቻን መገንባትና የጡንቻን መጠን ማስጠበቅ፣ እንቁላልን አዘውትሮ መጠቀም ሰውነት ጡንቻን ለምግብነት እንዳይጠቀም በመከላከል የጡንቻን ጤንነትና መጠንን ያስጠብቃል። የዳበረ ጡንቻ ደግሞ ስኳር የደም ስኳር መጠን ለመቆጣጠር አንድ ቁልፍ የሆነ ነገር ነው ማለት ነው። በአምስተኛ ደረጃ ሰውነት ለኢንሱሊን እንዲታዘዝ ወይም ኢንሱሊን ሰንሴቲቪቲ እንዲጨምር ያደርጋል ይህ ማለት በመጠነኛ ኢንሱሊን መጠን ሰውነታችን የላቅ አገልግሎት እንዲያገኝ ወይም ኢንሱሊን የላቅ አገልግሎት እንዲሰጥ ያደርጋል ማለት ነው። ስድስተኛ ኤችዲኤል የተባለው ሃይ ደንስቲ ላይፖፕሮቲን የተባለው ጥሩ ኮሌስትሮል መጠን በመጨመር በስኳር በሽታ ታማሚዎች በብዛት የሚታየውን የልብ የደም ስርና ጭንቅላት ውስጥ ደም የመፍሰስ ተጋላጭነትን በተወሰነ ደረጃ ይቀንሳል ማለት ነው። ሰባተኛ ለአይምሮ ለነርቭ አስፈላጊ አስፈላጊው አስተሪን ኮሊን የተባለ ኒውሮ ትራንስሚተር መስሪያ ኮሊን በተባለ ንጥረ ነገር የበለጸገ ነው። እንግዲህ በዚህ ምክንያት ለነርቭ ጤንነት ጉልህ አስተዋጽኦ ያደርጋል ማለት ነው። ቫይታሚን ኤ፣ ሊውቲን፣ ዚያዛንቲን የተባሉት አንቲኦክሲዳንቶች ሲሆኑ ኢንፍላሜሽንና ኦክሲዳቲቭ ስትሬስ ወይም ውጥረትን በመከላከል የአይን ግድግዳ ጉዳት ማኩላር ዲጀነሬሽንና ካታራክትን በመከላከል በኋላ ሊከሰት የሚችለውን አይን ጉዳት ተጋላጭነትን ይቀንሳል። በዘጠነኛ ደረጃ በተፈጥሯዊ መንገድ ያደጉ ዶሮች የጣሉት እንቁላል በኦሜጋ ስሪ የበለጸገ ነው። ኦሜጋ ስሪ መጥፎ የሆነ ትራይግላይሰራይድ በደም ግርግዳ ላይ ሊጋገር የሚችል ጉዳት ሊያስከትል የሚችል የቅባት አይነት ትራይግላይሰራይድ መጠንን በመቀነስ የልብና የደም ስር በሽታን ተጋላጭነት ይቀንሳል። ስለዚህ በቀን ሁለት እስከ ሶስት በተፈጥሮ መንገድ ያደጉ ዶሮች የጣሉትን እንቁላል ለቁርስ በተለይ መመገብ የደም ስኳር ከመቆጣጠር በተጨማሪ በርካታ የጤና ጥቅሞችን ይሰጣል ማለት ነው። ለላቀ ጥቅም ግን እንቁላል ከመጥበስ ብትቀቅሉ ይመረጣል። እንቁላል በምትጠብሱበት ወቅት የምትጨምሩት ቅቤም ሊሆን ይችላል፣ ዘይት፣ ጨው፣ የተለያዩ ነገሮች በስውር የምትወስዱትን የካሎሪ መጠናችሁን ከፍ ሊያደርግባችሁ ስለሚችል ብትቀቅሉ ይመረጣል። ሁለተኛው ምግብ አቮካዶ አቮካዶ ተመራጭ የሆነበት ምክንያቶች አንደኛው ልክ እንደ እንቁላል ዝቅተኛ የስኳር መጠን አለ። አንድ መካከለኛ አቮካዶ 127 ግራም የሚያክል ካርቦሃይድሬት አለ ጥቅል። ነገር ግን ከነዚህ ውስጥ ከአንድ ግራም ያነሰ ስኳር ይገኝበታል። አንድ ግራም ማለት የአንድ ሻይ ማንኪያ አንድ አራተኛ እንደማለት። ስለዚህ አነስተኛ መጠን ስኳር ስላለ ተመራጫ ማለት ነው። ሁለተኛ አንድ ሰው በቀን መውሰድ ካለበት አንድ ሶስተኛ የሚያክል ፋይበር ይዟል እስከ 10 ግራም ማለት ነው። ፋይበር እንግዲህ በርካታ የሆኑ ጥቅሞችን ይሰጣል። በተለይ ከትንሹ አንጀት በመመጠጥ ወደ ሰውነታችን ውስጥ የሚገባውን የስኳርና የስብ መጠን ፍጥነት በመቀነስ የደማችን የስኳርና የኮሌስትሮል መጠን የተስተካከለና የተረጋጋ እንዲሆን ያደርጋል። ሌላው ረሃብን በማስታገስ ቶሎ እንዳይርበን በመከላከል ክብደት እንድንቀንስ እንዲሁም ቀን ሙሉ የተረጋጋ የደም ስኳር መጠን እንዲኖር ያግዛል። ሶስተኛ የኢንሱሊን ስራን የሚያግዙ እና የደም ስኳር መጠን ለመቆጣጠር የሚረዱ ጤናማ የቅባት መጠኖችን ይዟል ወይ አይነቶችን ይዟል። አንድ መካከለኛ አቮካዶ 22 ግራም የሚደርስ ቅባት የያዘ ሲሆን ከዚህም ውስጥ 19 ግራም የሚሆኑት አንሳቹሬትድ ወይንም ተመራጭ የሆኑ የቅባት አይነቶች ናቸው። መሆኑ አንሳቹሬትድ ፋቴ አሲድ ጥሩ ኮለስትሮል አይነቶች ሲሆኑ ኤችዲኤል መጠን እንዲጨምርና የመጥፎ ኮለስትሮል ወይም ኤልዲኤል መጠናቸው አነስ እንዲል ወይም እንዲቀንስ ያደርጋሉ። በአራተኛ ደረጃ በእነዚህ ጤናማ ኮለስትሮል ምክንያት የልብ የደም ስር እንዲሁም ሌሎች ተጓዳኝ ጤና ችግሮችን ያስቀራል። በአምስተኛ ደረጃ አቮካዶ ለስኳር በሽታም ለመከላከልና ለመቆጣጠር በተለየ መልኩ ጠቃሚ የሆነ አቮካቲን ቢ የተባለ ንጥረ ነገር አለ። አቮካቲን ቢ በአቮካዶ ብቻ የሚገኝ ንጥረ ነገር ሲሆን በጡንቻና ቆሽት ውስጥ የሚታየውን ጉዳት ወይም ኢንኦክሲዴሽን እና ኢንፍላሜሽን በመቀነስ ኢንሱሊን ሬዚስታንስን ወይም እንዲቀንስ ያደርጋሉ። ሶስተኛ፣ ሌጊዩምስ። እነዚህ ድፍን ምስር፣ የተለያዩ ባቄላ አይነቶች፣ አተር፣ ሽምብራ፣ ቦሎቄ የመሳሰሉት ሌጊዩምስ ውስጥ ይመደባሉ። በከፍተኛ ፋይበር እና ፕሮቲን መጠናቸው ነው የሚታወቅ፣ እንዲሁም ቶሎ የማይፈጭ የስኳር አይነት ወይም ሬዚስተንት ስታርች ያላቸው ሲሆን በዝቅተኛ ግላይሴሚክ ኢንዴክሳቸው ምክንያት ለስኳር በሽታ ታማሚዎች በአንደኛ ደረጃ ተመራጭ ከሆኑ ጥራጥሬዎች ወይም ምግቦች ውስጥ ይመደባል። ለምሳሌ ግማሽ ኩባያ የተቀቀለ ሽምብራ እስከ 134 ካሎሪ አለው። 7 ግራም ፕሮቲን አለው። 6 ግራም ፋይበር አለው። ይህ ማለት በቀን ውስጥ መውሰድ ካለብን ወደ 20 ፐርሰንት የሚያክለው ይሸፍናል ማለት ነው። ወደ 22 ግራም የሚሆን ካርቦሃይድሬት አለበት። አራተኛ፣ ከመሬት በላይ የበቀሉ ቅጠላቅጠሎች፣ አትክልቶች ለስኳር በሽታ ታማሚዎች ለምን ተመራጭ ነው? ከፍተኛ የምግብ ንጥረ ነገሮችን የያዙ ነገር ግን በውስጣቸው ዝቅተኛ ካርቦ ሃይድሬት ወይንም ስኳር ያላቸው ሲሆን በተጨማሪ ለስኳር በሽታ ታማሚዎች እጅግ በጣም አስፈላጊ የሆኑ ሚነራሎች እንደ ማግኔዥየም፣ ፖታሺየም እና ቫይታሚኖች እንዲሁም ቫይታሚን ሲ፣ አንቲኦክሲዳንት እና ናይትሮቶች አሉት። ቫይታሚን ሲ ለስኳር በሽታ ታማሚዎች እጅግ በርካታ ጥቅሞችን ይሰጣል። አንቲኦክሲዳንት ነው። አንቲኦክሲዳንት በመሆኑ በስኳር በሽታ ምክንያት በሰውነት ውስጥ የሚከሰተውን ውጥረት ወይም ኦክሲዳቲቭ ስትሬስ እንዲረግብ በማድረግ በስኳር በሽታ ምክንያት የሚመጡ ውስብስብ ኮምፕሊኬሽኖች ወይም ዲያቤት ኮምፕሊኬሽኖች የምንላቸው ነገሮች እንዲዘገዩ ወይም እንዲቀሩ ያደርጋል። በተጨማሪም ቫይታሚን ሲ በሽታ ለመከላከል ወይም ኢሚኒቲን ይጨምራል። የልብ በሽታ፣ ካንሰር፣ የደም ማነስና ሌሎች የኩላሊት ጠጠርም እንዳይፈጠር ጭምር ይከላከላል። ማግኔሲየም በሰውነታችን ከሦስት መቶ በላይ ኬሚካል ሪአክሽንን በማገዝ ምግብ ከመቃጠል ሂደት አንስቶ ነርቭ፣ ጡንቻ፣ ልብ እንዲሁም ደም ግፍት እንዲሁም በተለያዩ ኢንሱሊን አገልግሎት መንገዶች ውስጥ ይሳተፋል። ከዚህም የተነሳ ኦክሲዴቲቭ ስትሬስ፣ ኢንፍላሜሽን በማስተካከል ለስኳር በሽታ ታማሚዎች እጅግ በጣም ተመራጭ የሆነ ሚነራል አይነት ነው። እንግዲህ ስኳር በሽታ ዋና ችግር ሜታቦሊዝም ነው፣ ኃይልን የመጠቀም ችግር ነው ብለናል። ማግኔዚየም ደግሞ ኃይል የማቃጠል ሂደት ውስጥ በከፍተኛ ደረጃ የሚሳተፍ ሚነራል ስለዚህ የማግኔዚየም እጥረት በጤናማ ሰው ላይ አዘውትሮ የማይታ ቢሆንም በስኳር በሽታ ታማሚዎች በብዛት የሚከሰት ነው። ምክንያቱም ብዙ ሽንት በሚሸኑበት ጊዜ በሽንት አማካይነት ወደ ውጭ ስለሚወጣ ለእጥረት ይጋለጣሉ። ከዚህም የተነሳ ደግሞ ስኳር በሽታውን ለመቆጣጠር ሲቸገሩ እናያለን ማለት ነው። ይህንን ለማስቀረት ማግኒዥየም የበለጸጉ ምግቦችን እንደ ለጊዩምስ ወይም ቾሎኒ፣ ሆል ግሪንስ፣ አረንጓዴ ቅጠላ ቅጠሎችን አዘውትሮ መጠቀም የተሻለ የማግኒዥየም መጠን ስለሚኖራችሁ የማግኒዥየም እጥረትን ሊያስተካክላችሁ ይችላል። በተጨማሪ ማግኒዥየም እንደ ሳፕሊመንት መውሰድ ትችላላችሁ፣ እንደ ማግኒዥየም ግላይሰኔት ኦር ማግኒዥየም ስትሬት ኦር ማግኒዥየም ትሪዮኔን መውሰድ እና የማግኒዥየም መጠን ማስተካከል፣ እነዚህን አትክልቶች ከጤናማ ቅባትና ፕሮቲን ምግቦች ጋር አዘውትራችሁ መጠቀም ብዙ እንዳትበሉ እና ቶሎ እንዳይረባችሁም ጭምር በመከላከል ክብደት እንድትቀንሱና የደም ስኳር መጠናችሁ ደግሞ የተስተካከለ እንዲሆን ይረዳችኋል ማለት ነው። ለላቀ ጥቅም ግን እነዚህን አትክልቶችን በብዛት አይነቶችን አብዝታችሁ መጠን በመጠኑ በማብሰል እና እንዲሁም መጠናቸውን ሳታበዙ ከጤናማ ቅባትና ፕሮቲን ጋር አድርጋችሁ ከተጠቀማችሁ የተሻለ ውጤት ታገኛላችሁ ማለት ነው። አምስተኛ፣ ቀይ ስጋ ግራስ ፌድ ወይንም ዶሮ፣ አሳ የመሳሰሉ ለስኳር በሽታ ታማሚዎች የስጋ ምርጫ የሚወሰነው በውስጣቸው በያዙት ቅባት መጠን ነው። አብዛኛው የስጋ አይነቶች በውስጣቸው አደገኛ የሆነ ሳቹሬትድ የተባለውን ቅባት ስለሚይዝ የደም ቅባት መጠን እንዲዛባ ውፍረት እንዲመጣ ምክንያት ሊሆን ይችላል። ያ ደግሞ ኢንሱሊን ሪዚስታንስ ጨምሮ የደም ስኳር መጠን ለመቆጣጠር አስቸጋሪ ሁኔታ ሊፈጥርባችሁ ይችላል። ስለዚህ የምትመርጧቸው የምግብ አይነቶች እንደ ቀይ ስጋ፣ ዶሮ፣ አሳ እና ሌሎች የባህር ምግቦች ከፍተኛ ፕሮቲን አላቸው። እንዲሁም የኃይል ሰጪ ምግብ ያኩንም የደም ስኳር መጠን ላይ ተጽዕኖ የላቸው። የምግብ ፍላጎታችሁንም ሊቀንሱላችሁ ይችላሉ በዚህ ማንፃ ክብደትና የደም ስኳር መጠን እንድትቆጣጠሩ ሊረዳችሁ ይችላል ማለት ነው ስድስተኛ ብሮኮሊ ብሮኮሊ በጥቅል ጎመኖች ዝርዝር ውስጥ የሚመደብ ከአትክልት አይነቶች በከፍተኛ ደረጃ በምግብ ንጥረ ነገሮች የበለጸገ ምግብ አይነት ነው ፋይበር ቫይታሚን ሲ ኬ አይረን እና ሌሎች ፋይቶኒውትሪንት የምንላቸው እንደ ሳልፎራፊን ካሮቲኖይድ ኪሪስቲን እና የተለያዩ ኦክሲዳንት አንቲኦክሲዳንቶች ይገኙበታል። ለምሳሌ አንድ ኩባያ ጥሬ ብሮኮሊ 35 ካሎሪ ብቻ ነው ያለው፣ አነስተኛ ነው። ፕሮቲን እስከ 2.3 ግራም፣ አትክልት ውስጥ ፕሮቲን አለ ብሎ ብዙ ሰው ያስብ፣ ካርቦሃይድሬት 5.6፣ ፋይበር እስከ 2.2 ግራም። ነገር ግን የሚገርመው በቀን ውስጥ ከሚያስፈልገን ቫይታሚን ሲ ውስጥ እስከ 91 የሚያክለውን ይሸፍናል። እስከ 77 የሚደርስ ፖታሽ ቫይታሚን ኬ እና 15% የሚያክለውን ፎሌት መጠንን ይሸፍንልናል ሳልፎ ራፊን በተባለው ንጥረ ነገር አማካይነት የደም ስኳር መጠን ስለማይጨምር ብቻ ሳይሆን የመቀነስ ባህሪ ይጨምራል ጥሬውን በጣም በመጠኑ በመቀቀል ወይንም ስቴም በማድረግ የላቀ ጥቅም ልታገኙበት ትችላላችሁ ሰባተኛ ቻያሲድ ቻያሲድ የደም ስኳር መጠን ለመቆጣጠር ወይንም ከስኳር በሽታ ጋር ተያይዞ የሚከሰተው ስብስብ ችግር ለመቀነስና ለማስቀረት አስፈላጊ የሆኑ ንጥረ ነገሮችን አጭቆ የያዘ የምግብ አይነት ነው። ከፍተኛ ፋይበር፣ ኦሜጋ ስሪ ፋቲ አሲድ፣ ማግኔዚየም፣ በቀላሉ የማይፈጩ ስኳር አይነቶች፣ የአንቲ ኢንፍላማቶሪያና አንቲኦክሲዳንት ባህሪው፣ ዝቅተኛ ኮሌስትሮል መጠን የስኳር በሽታ ታማሚዎች ቻሲ ተመራጭ እንዲሆን አድርጎታል። ለምሳሌ ሁለት የሻይ ማንኪያ ቺያ ሲድ በውስጡ እስከ 138 የሚያክል ካሎሪ አለው። እስከ 4.7 ግራም አለው። ካሎሪ የተወሰነ ሞቅ ያለ ነው፣ ግን ብዙ አይደለም። ፋት እስከ 8.7 ግራም ጤናማ የሆነ ቅባት፣ አልፋ ሊኖሌኒክ አሲድ እስከ 5 ግራም፣ ካርቦሃይድሬት 11.9 ግራም፣ ፋይበር 9.8። ይህ ማለት በቀን ከሚያስፈልገን አንድ ሶስተኛ ያክል ማለት ነው። ሴት እስከ እስከ 28፣ ወንዶች እስከ 30 ግራም የሚደርስ ፋይበር በቀን ውስጥ ያስፈልገናል። ስለዚህ ከዛ ውስጥ አብዛኛው ከሁለት ሻይ ማንኪያ ቻይ አሲድ ልናገኝ እንችላለን ማለት ነው። እንዲሁም የተለያዩ ቫይታሚኖች፣ ሚነራሎች ይገኙበታል። ከዚህ የተነሳ ለስኳር በሽታ ታማሚዎች እጅግ በጣም ተመራጭ ከሆኑ ምግቦች ውስጥ ተመድቧል። ስምንተኛ፣ ቅባታማ አሳ እና ሌሎች የባህር ምግቦች ቅባታማ አሳ በኦሜጋ 3 ፋቲ አሲድ የበለጸገ ነው ኦሜጋ 3 ፋቲ አሲድ ለስኳር በሽታ ታማሚዎች ለደም ስኳር ለመቆጣጠር ብቻ ሳይሆን በተጨማሪ ለአይን ለአእምሮና ሌሎች ሰውነት ክፍል ጤንነት እጅግ በጣም አስፈላጊ የሆነ የምግብ ክፍል ነው ሶስቱ ዋና ዋና ኦሜጋ 3 ፋቲ አሲድ አይነቶች አሉ ኤል ኤ ወይ አልፋ ሊኖሊክ አሲድ በብዛት በእጽዋቶች ውስጥ የሚገኝ ዲኤችኤ እና ኢፒኤ የሚባሉ እነዚህ በጣም የሚታወቁ ወይም ለጤንነት አስፈላጊ የሆኑ ኦሜጋ አይነቶች ናቸው። በብዛት በአሳ ውስጥ የሚገኙ ሲሆን አሳ ማግኘት ደግሞ ካልቻላችሁ በዘር ፍሬዎች እንደ ተልባ፣ ቻያሲ፣ ሰሊጥ፣ ዱባ ፍሬ፣ ሶያቪን፣ ዋልነት ወይም አሳ ዘይት መጠቀም ትችላላችሁ። ዲኤችኤ እና ኢፒኤ በተፈጥሮ ሳሪን ብቻ በተመገቡ በበሬ ስጋ እና በተፈጥሯዊ መንገድ ከተጣሉ እንቁላል፣ ወተትና ከወተት ተዋጽኦ ማግኘት ትችላላችሁ። ብዙ ጥናቶች እንደሚደግፉ ከሆነ ኦሜጋ 3 ፋቲ አሲድ የበለጸጉ ምግቦችን አዘውትሮ መጠቀም የልብና ሌሎች የደም ስር ጋር ተያያዥነት ተጓደኝነት ያላቸውን ጤና ችግሮች ተጋላጭነት ይቀንስላቸዋል። ክብደት ለመቆጣጠርም ያግዛሉ። የኢንሱሊን ሰንሲቲቪቲ በመጨመር የደም ስኳር መጠን፣ የደም ግፍትና ሌሎች ካርዲዮ ሜታቦሊክ ችግሮችን ይከላከሉላቸዋል። የሰውነት መቆጣት ኢንፍላሜሽን ኢንፍላሜሽንና ኦክሲዴቲቭ ስትሬሱንም እያረግብላቸዋል። ዘጠነኛ እርጎ ወተት ወደ እርጎ በሚቀየርበት ወቅት ላክቶባስ ላይ የተባለው ባክቴሪያ እና ይስት ላክቶስ የተባለው የወተት ስኳር ለምግብነት በመጠቀማቸው የእርጎ የስኳር መጠን ከወተት ጋር ሲነጻጸር ያነሰ ነው። ስለዚህ ለስኳር በሽታ ታማሚ ተመራጭ ነው የሚሆነው ማለት ነው። እንዲሁም እርጎ በፕሮቲንና በጤናማ ቅባት አይነቶች ኮንጁጌት ሊኖሊክ አሲድ የበለጸገ ነው። እነዚህ ከሚሰጡ ከጤና ጥቅም በተጨማሪ እርጎ ራህብን ሊያስታግስ ይችላል። ብዙ እንዳንበላ በመከልከል ክብደት ለመቀነስም ይረዳል። ከአንጀታችን አልፎ ለጤንነት ጠቃሚ የሆኑ ባክቴሪያዎች እንደ ፕሮባዮቲክስን ይዟል። አንድ ግማሽ ኩባያ እርጎ በውስጡ አምስት ግራም የሚደርስ ፕሮቲን ሶስት ነጥብ ሶስት ቅባት እና ምንም ፋይበር የለውም። ወደ ስልሳ የሚደርስ ካሎሪ ይዟል። እርጎን ለብቻውን ወይም ከተለያዩ ከላይ ከተዘረዘሩ ዘሮች ጋር ወይም ከፍራፍሬ አይነቶች ጋር አድርጋችሁ መጠቀም ትችላላችሁ አስረኛ ለውዝ ለውዝ ከ30 በላይ ለሰው ልጅ አስፈላጊ የሆኑ የምግብ ንጥረ ነገሮችና ፋይቶ ኒውትሪንት በመያዛቸው ኒውትሪሽናል ፓወር ሃውስ በመባል ይታወቃሉ። ጠቃሚ በሆኑ በምግብ ንጥረ ነገሮች የታጨቁ ናቸው ለምሳሌ አንድ አራተኛ ኩባያ ለውዝ እስከ መቶ ስልሳ

በአንድ ጊዜ በምትጠቀሙት ለውዝ ውስጥ በቀን እንድንወስድ ከሚመከረው ማግኒዚየም መጠን 12 ፐርሰንት የሚሆነውን ትሸፍናላችሁ። ማግኒዚየም ብዙ አገልግሎት እንደሚሰጥ ከዚህ በፊት አይተናል። ኦክሲዴቲቭ ስትሬስን፣ ኢንፍላሜሽን በመከላከል ምግብ የመፈጨት ሂደት በሰውነታችን ውስጥ በማገዝ ከፍተኛ የሆነ አስተዋጽኦ የሚያደርግናል ስኳር በሽታ ታማሚዎች በጣም አስፈላጊ የሆነ ሚነራል ነው ማግኒዚየም። ስለዚህ ማግኒዚየምን በቀላሉ ኦቾሎኒ ውስጥ ልታገኙ ትችላላችሁ። ነገር ግን ኦቾሎኒ ላይ የሚያስፈራው ነገር ምንድን ነው? እንዳያችሁት ከፍተኛ የሆነ ካሎሪ አለው። ካሎሪው ከፍተኛ ከመሆኑ አንጻር የሰውነት ክብደት መልሶ ሊጨምርባችሁ ስለሚችል መጠንቀቅ ይኖርባችኋል ማለት ነው። አስራ አንደኛ አፕል ሲደር ቪኔጋር አቼቶ አይነት ነው እንግዲህ አንድ የሻይ ማንኪያ አፕል ሲደር ቬነገር በአንድ ብርጭቆ ውሃ አቀላቅላችሁ ከምግብ በፊት በስትሮ አድርጋችሁ በየቀኑ ከምግብ በፊት ብትጠቀሙ የደም ስኳር መጠን ከፍ እንዳይልባችሁ ወይም ለመቀነስ ያግዛችኋል። እንግዲህ አፕል ሲደር ቬነገር ሲሰራ ከተጨፈለቀ አፕል ጭማቂ እና እርሾ በትንሹ ለሰላሳ ቀን በማቆየት የሚሰራ የአቼቶ አይነት ነው። በውስጡ አሲቲክ አሲድን ይዟል። ይህ አሲቲክ አሲድ አፕል ሴደር ለሚሰጠው አገልግሎት ዋና ምክንያት ነው። እንግዲህ ምንድን ነው የሚያደርገው? ምግብ ከጨጓራ ወደ ትንሹ አንጀት እና ስኳር ከትንሹ አንጀት ወደ ደም የሚተላለፍበትን ፍጥነት ይቀንሳል። በሁለተኛ ደረጃ ጡንቻና ጉበት ግሉኮስን የሚጠቀሙበትን አቅም ከፍ ያደርግላቸዋል ወይም ያግዛቸዋል። ሶስተኛ ደረጃ ከቆሽት የሚመረተውን የኢንሱሊን መጠንና ሴሎች ለኢንሱሊን የሚታዘዙበትን ሁኔታ ከፍ ያደርጋል። በዚህም ምክንያት የደም ስኳር መጠን እንዲወርድ ያደርጋል። በአራተኛ ደረጃ የሰውነት ቅባት እንዲቃጠል ስለሚያደርግ ክብደት ለመቀነስ ይረዳል። በአምስተኛ ደረጃ የኢንሱሊን ሰንሲቲቪቲ በመጨመር ሰውነት በመጠነኛ ኢንሱሊን የላቅ አገልግሎት እንዲሰጥም ያግዛል ማለት ነው። ነገር ግን በጣም አሲዲክ ከመሆኑ የተነሳ ይሄ አሲዲክ አሲዱ ጥርስ ሊጎዳባችሁ ስለሚችል የምትጠቀሙ ሰዎች በስምንት እጅ ውሃ አንድ የሻይ አፕል ሲደር ባይ ነገር አድርጋችሁ በስትሮው መጠቀም ትችላለ። አስራ ሁለተኛ የወይራ ዘይት። ቅባት ምግቦች ለጤና ጎጂ ናቸው ተብሎ ለረጅም ጊዜ ቢያወዛግብም ወይራ ዘይት ጠቃሚና ብዙ የጤና ጥቅም እንደሚሰጥ ብዙዎች አምነው ቆይቶበታል። ወይራ ዘይት 71% የሚሆኑ ጤናማ የሆኑ ኦሌኒክ አሲድ የተባለ የቅባት አይነቶችን ይዟል። ቀሪው 10% ፖሊ አንሳቹሬት ፋቲ አሲድ፣ እነዚህም እጅግ በጣም ጠቃሚ የሆኑ የቅባት ምግብ ክፍሎች ናቸው። ቀሪው 13.3% የሚሆኑት ብቻ ሳቹሬትድ የቅባት አይነቶች ናቸው። አነስተኛ ከመሆኑ የተነሳ ሰውነት ላይ የሚያሳድሩት ጉዳት መጠነኛ ነው ማለት ነው። ወይራ ዘይት እንዴት ነው የሚያገለግለው? ከአንጀታችንን የሚመረቱ እንደ ጂኤልፒ ግሉካጎን ላይክ ላይክ ፐፕቴድ ዋይን በብዛት እንዲመረቱ በማድረግ ረሃብን በማስታገስ የምግብ ፍላጎታችንን ይቀንሳል። ጂኤልፒ ዋም ግሉካጎን ላይክ ፔፕታይድ ዋን የሚባለው ሆርሞን ባህሪ ያለው ከቆሽት ብዙ ኢንሱሊን እንዲመረጥ፣ የደም ስኳር መጠን የሚጨምሩ ግሉካጎን የተባሉ ሆርሞን መጠናቸው እንዲቀንሱ፣ ከጨጓራ ወደ ትንሹ አንጀት ምግብ የሚተላለፍበት ፍጥነት እንዲቀንስና የምግብ ፍላጎታችንን በመቀነስ የደም ስኳር መጠን የተስተካከለ እንዲሆን የማድረግ አቅም አለው ማለት ነው። ስለዚህ ወይራ ዘይት በውስጡ ፖሊፔኖልስ ፋይቶኒትሪንት የሚባሉ ንጥረ ነገሮችን ይዟል። ይህ ደግሞ አንቲኦክሲደንትና አንቲኢንፍላማቶሪ ባህሪ ያለው ወይራ ዘይት ከፍተኛ የእሳት ሙቀት የመቋቋም አቅም አለው። ከዚህ የተነሳ ከሌሎች ዘይት አይነቶች ጋር ሲነጻጸር ምግብ ለማብሰል ተመራጭ ነው ማለት ነው። አስራ ሶስተኛ ብርቱካንና የብርቱካን ዝርያዎች ልክ ላይክ ኦሬንጅ፣ ማንደሪን፣ ላይምስ፣ ሌመን፣ ግሬፕ ፍሩት እነዚህ ሲትረስ በሚባሉ ምግቦች ውስጥ የሚመደቡ ናቸው። የሚታወቁበትን በውስጣቸው በያዙት ከፍተኛ ፋይበር እና ቫይታሚን ሲ ነው። እንግዲህ ፋይበርና ቫይታሚን ሲ ጥቅሞቻቸውን እያየን የመጣ ነው። አንድ መካከለኛ ሎሚ አንድ ሰው በቀን መውሰድ ያለበትን ቫይታሚን ሲ ሙሉ በሙሉ ይይዛል። 10 ፐርሰንት የሚያክል ደግሞ ፋይበር መጠን ይሸፍናል በጣም ብዙ ነው ማለት ነው። ፔክቲን እና ኤስፔሪዲን የተባሉ ንጥረ ነገሮች የኮሌስትሮል መጠን ለመቀነስ ይረዳል። ከፍተኛ ፋይበር የሰውነታችንን ክብደት ለመቀነስ ያግዛሉ፣ የረሃብ ስሜትን ያስታግሳሉ። የተለያዩ ጥናቶች እንደሚያሳዩ ከሆነ ብርቱካንን አዘውትሮ የሚበሉ ሰዎች ጣፋጭ ምግብ ከሚመገቡ ሰዎች ጋር አነስ ያለ ምግብ በቀን ውስጥ እንደሚወስዱ ያሳያል። ይህም ምክንያት የፋይበር መጠን የሆድ መሙላት አይነት ስሜት እንዲኖር በማድረግ እነዚህን አገልግሎት ወይም ጥቅም እንድናገኝ ረድቶናል ማለት ነው። አስራ አራተኛ ተልባ እንደ ሌሎች ዘሮች ለልብ ጤንነት ተመራጭ በሆኑ ኦሜጋ ስሪ ፋቲ አሲድ፣ ፋይበር እና ሌሎች በእጽዋት ንጥረ ነገሮች የበለጸጉ ንጥረ ነገሮችን ይዟል። ለምሳሌ ሊግንንስ የተባለው ፋይቶኒውትሪንት የልብና የደም ስር ችግሮችን ለመቀነስ የሚረዳት አስተዋጽኦ ያደርጋል። አንድ በቅድመ ስኳር በሽታ ታማሚዎች ላይ የተደረገ ጥናት እንዳያሳየው ከሆነ በየቀኑ ተልባን መጠቀም የደም ግፊት መጠናቸውን እንደቀነሰላቸው አሳይቷል። እንግዲህ የስኳር በሽታ ታማሚዎች መደበኛ አመጋገባቸው ላይ ከአንድ እስከ ሁለት ሻይ ማንኪያ ተልባ ቢያንስ ለአንድ ወር ቢጨምሩበት የደም ስኳር መጠናቸውን ለመቆጣጠር ያግዛቸዋል ማለት ነው በተለይ በየሰዓቱ ምግብ መብላት ለለመዱ ሰዎች ተልባን ከአንድ እስከ ሁለት ሻይ ማንኪያ በሚጠጡ ፈሳሽ ውሃ ውስጥ በየቀኑ መጨመር ቢችሉ የሚወስዱትን የምግብ መጠን እንዲቀንሱ እና ክብደታቸውንም እንዲቆጣጠሩ፣ የደም ስኳር መጠናቸውንም ለመቆጣጠር ይረዳቸዋል ማለት ነው። ለምሳሌ አንድ የሻይ ማንኪያ ተልባ ሰላሳ ሰባት ካሎሪ አለው። ይህ በጣም ዝቅተኛ ነገር ግን ወደ ሶስት ግራም የሚደርስ ቅባት አለው። ሁለት ግራም የሚደርስ ፋይበር እና አንድ ግራም ፕሮቲን አለ። በተጨማሪም ሌሎች ቫይታሚኖች፣ ሚነራሎች እንደ ማንጋኔስ፣ ማግኔዚየም፣ ፎስፎሬስ፣ ሴሌኒየም፣ ዚንክ እነዚህን ጥቅሞቻቸውን አይተናል። እነዚህን በሙሉ ስለያዘ ብትጠቀሙ ተጨማሪ የሆነ ጥቅም ታገኛላችሁ ማለት በአጠቃላይ እነዚህ ምግቦች ለስኳር በሽታ ታማሚዎች ተመራጭ የሆኑበት ዋና ምክንያት አንደኛውም ዝቅተኛ የስኳር መጠን ስላላቸው ከፍተኛ ፋይበር፣ ጤናማ የቅባት መጠንና ከፍተኛ የፕሮቲን መጠን በመያዛቸውና እንዲሁም በሌሎች በምግብ ንጥረ ነገሮች የበለጸጉ በመሆናቸው ነው። ነገር ግን አንድ ምግብ ጤናማነት በብዙ ነገሮች ሊወሰኑ ይችላል። ከሰው ወደ ሰውም የተለያየ ነው። አንዳንድ ሰው ለምግብ ያለው ሪያክሽን ሌላው ጋር ተመሳሳይ ላይሆን ይችላል። ሌላው በምግብ አይነት ብቻ ሳይሆን በምትመገቡት መጠን፣ በምትወስዱበት ሰዓት፣ በምግብ ብስለት ደረጃ፣ ምግብ ላይ የምትጨምሯቸው የተለያዩ ነገሮች የምግብ ጤናማነት ነት የሚወስን ይኖራሉ። በተጨማሪ ብዙ የተዘጋጁ ዝርዝሮች ቢኖሩኝም ለዛሬ ይሄንን ብቻ ይዤላችሁ መጥቻለሁ። ሌላ ጊዜ ሌላውን ዝርዝር አቀርብላችኋለሁ። እስካሁን ስለተከታተላችሁ ምስጋናዬ ከልብ ነው። ቻናሌን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ በዚህ አጋጣሚ ጋብዛችሁ አለው። ሌላ ጊዜ በሌላ ቪዲዮ ላግኛችሁ። እስከዛ ድረስ መልካምን ሁሉ ተመኘው ባል።